እኔ ማ ጮክ ብዬ ነው የምነግረው። ጌታው በዚህ ስልክ ተብትቦ ያመጣውን ነገር እኔ ስለማላቅ አንተ ግልጽ ግልብ አርጋ አሳየኝ። አንተ መምጣት አይጠበቅብህም። አንተ ከዛ ወደ ምድር መውረድ አይጠበቅብህም። በሰው ተመስለ ላክልኝ። አንተ ማ ለምን ትለፋለህ? ከዛ እራስ ከምትመጣ ሰው ላክልኝ። ፈጣሪው አልቻልኩም

ወይኔ ወይኔ ወይኔ ወይኔ ወይኔ፣ ለአንተ ነግሬያለሁ፣ ሁሉን ለአንተ ትቻለሁ። ጋይስ ትሪፕሉ እንጠቀም፣ ትሪፕሉ እንጠቀም። ግላብ ልቀቁልኝ፣ ግላብ ልቀቁልኝ፣ ግላብ ልቀቁልኝ። ትሪፕሉ እንጠቀም። ይሄን ስልክ እንዳያነሳ መድኃኒዓለም ያዝልኝ፣ ያዝልኝ፣ ያዝልኝ፣ ስልኩን እንዳያነሳ። ግላቡ እንጠቀም ጋይስ፣ ግላቡ እንጠቀም፣ ትሪፕሉ እንጠቀም። ደከመኝ፣ እኔ ራሱ መጫወት ደከመኝ፣ አምላኬ ደከመኝ። ድክም ምን ያለኝ ወይ አንተ ውረድ፣ ወይ አንተ ውረድ፣ ስጠኝ እንጂ አልቻልኩኝም። በስመ አብ ወወልድ ወመንፈስ ቅዱስ።

የኔ አባት ልትሆን ትችላለ። ወደፊት የኔም አባት ልትሆን ትችላለ። ያሬድዬ ያሬድዬ የኔ ጌታ የዲቦራ አባት አባት ለጊዜው ላለው ለጊዜው ላለው ሰዎች የሰው አባት ወሰደች እንዳይሉ፣ የዲቦራ አባት በወጣ ይተካ በወጣ ይተካ ቤቴን እንደ ጎበኘው እግዚአብሔር ቤትን ጎበኛው። ነገሩ እኮ ሄውና ሄደ ኮ ሰውዬው። ነገሩ እኮ ሄደ ሄደ ኮ ሰውዬው ደወለ። እኔ እኮ አውቃለው። ልጁ ሲደ ይሄ የሆነ ነገር ይዟለ ማንጋ ልደውል፣ ማንጋ ፈጣሪ ጋር እኮ ደወልኩኝ እሱ ጋር እኮ ደወልኩኝ። በሰማይ አላያለኝ እን አላያለኝ እንዴ ልደውልለት እንዴ ለፈጣሪ። ወደቀ ኮ ልጁ ወደቀ። ግላብ ልቀቁልኝ ጆቼ ግላብ ልቀቁልኝ። ተስፋ አልቆርጥም። ግላብ ልቀቁልኝ ጋይስ ግላብ ልቀቁልኝ ግላብ ልቀቁልኝ ለእግዚአብሔር ከሰማይ ነው ከ ይጠየቁ ከሰማይ

ግላቡን እንጠቀም ጋይስ ግላቡን እንጠቀም ግላቡን እንጠቀም ግላቡን እንጠቀም ግላቡ እንጠቀም። ቲሞርክ እናርጎ ቲሞርክ እናርጎ ቲሞርክ እናርጎ። ኤምጂ ቲንክ ሱ ማች። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም። ጋይስ፣ ግላብ ግላብ ልቀቁ። ሌላ ሰው አንድ ሰው ግላብ ልቀቁ። አንድ ሰው ግላብ ልቀቁ። ሄደ ሄደ። አንድ ሰው ግላብ ወይኒ በጥንጥዬ ነው። በኢየሱስ ክርስቶስ ስም። በጣም ትንሽዬ ነው ልዩነታችን። በጌታ በኢየሱስ ስም በሶስት ሺ ሶስት ሺ በጌታ በየሱስ ስም ሶስት ሺ ጋይስ፣ በስመ አብ እንደመንፈስ መንፈስ ቅዱስ በጌታ በየሱስ ስም። ያሬድዬ ቴንኪዩ ሶ ማች ን አባት ቴንኪዩ ኤምጄ ቴንኪዩ በየሱስ ስም በሶስት ሺ ግላብ ላይ አበባ የምትሰጡ መዳሊያ ለሞታችሁ እንደ ሞታችሁ ላይ ለቅሶዋችሁ ላይ አበባ ይዞ ሰው አይምጣ። ቀብራችሁ ላይ አበባ አይጎንጎንላችሁ። ምን አለ? ለምንድን ነው አበባ እየሰጣችሁ ውዶች የምታከሽፉት? ቆይ ወይኒ ልጁማ ማ በደስኪ ልክፈተው፣ እየጮኸ ነው። ቆይ እስኪ ልክፈተው። ቢጨንቃት ነው ቢጨንቃት ነው እናታለ አለች።

ግላብ እኔ ስም አሁን አበበ ስል አበበ ለምን እየሰማ ከበደ ይሰጠኛል? እኔ ግራ ገባኝ። አበበ ግላብ ስጠኝ ስል ከበደ ይለቃል፣ ከበደ እንዳሰጠኝ ስል ተኮላ ይለቃል። ምንጉር ነው? እዚህ ቤት ስማችሁ ስጠራ ስማችሁን የጠራኋችሁ ብቻ ስጡኝ። በዚህ ሳስጡኝ ስላችሁ ስጡኝ። እንዲህ ምንጉር ነው? አበበ እየተጠራ የሆነ ነው። እዚህ ቤት የገባው እየተባረከ ነው። ምን ማለት ነው? ምን ሾርኔ ነው? እኔ ቤት የገቡ ሰዎች አልተባረኩም ነው? ሾሌ ነው አላልኩም። እኔ አላልኩም እንደዚያ። በቅጣት ንገረኝ፣ የፈረደበት ቅጣት ጋይስ። አካባቢ ግላፍ ስጡኝ ብቻ ስ ሳሌላቸው አተስጡኝ እንደው በጉልበታቸው አምላክ። አሁን አሁን ንገሩኝ፣ ግላፍ ያለው ሰው አሁን ማን ነው? ጋይስ ቦነሱ እንጠቀም፣ ቦነሱ እንጠቀም፣ ቦነሱ እንጠቀም፣ ቦነሱ እንጠቀም፣ ቦነሱ እንጠቀም። ወይ በስመ አብ! አሁን ነው የምሄድብኝ። አሁን ያን ስልክ እንዳያነሳ ሀፒ ቲንክ ዩ ሶ ማይ ቲንክ ዩ ቲንክ ዩ ቲንክ ዩ። ቀጣይ ጋይስ ደብል አለ። አሁን ንገሩኝ፣ ግላብ ያላችሁ ሰዎች አሁን ንገሩኝ። ይሄ ቦነሱ ነው። ግላብ ያላችሁ ሰዎች አሁን ንገሩኝ። ግላብ ያላችሁ ሰዎች አሁን ንገሩኝ። ማነው ያለው? ቀይ ኦኬ። መሲ ያለሽ፣ ፖሚ ያለሽ፣ ለማወቅ ፈልጌ ነው። መሲና ፖሚ። እሺ ሌሎቻችሁ ሰዎች ሌሎቻችሁ ሰዎች አላችሁ? በቃ መሲና ፖሚ ስማችሁን ብቻ እናንተ ስለምታውቁ ችግር የለውም። ሌሎቻቸው ነው ሌሎቻችሁ ምንም አይነግላም በእግዚአብሔር እንዳትሰጡኝ ግላቡ ላይ ጆናት

አይወዲያ እጭ ማ የሆነ ነገር ተተብትቦበታል ወደዛ። እሺ ይህን ስልክ አታንሳር ኳርን እንዲያሰማም እንዴ ወይ ጌታ እግዚአብሔር ያውኑ ከሰራ ኡ ነው የምለው። ጋይስ፣ ትሪፕሉ እንጠቀም፣ ትሪፕሉ እንጠቀም፣ ትሪፕሉ እንጠቀም። ኤምጄ ቴንክዩ ሶማች ኤም ኤምጄ ያዙልኝ፣ ያዙልኝ፣ ኤምጄን ያዙልኝ፣ ጋይስ ኤምጄን ያዙልኝ። እሙዬ እሙ እሙ ለቃቅሹዴ ይሁን፣ ለቃቅሹዴ ይሁን። ጋይስ፣ ሽፍር እንጠቀም። ሊመጣ ይችላል፣ ሊመጣ ይችላል። አንድዬ ስራዬ ፉካረቁ አትርቀቂ ዝም ብለሽ ግላ ይህ በየሱስ ሰብ እሙዬ እየለቀቅሹ ይሁን ይሁንማ፣ እማ ለቀቅሹ ይሁን። እኔ ምላችሁ ግላ ባትርቀቁ በፈጠራችሁ በጉልበታችሁ አምላክ እኔም ባትፈሩ የሰማይን ፍሩ። ተለቀቀ ይሁ ሀያ ሶስት ገባ ሀያ ሶስት ገባ ጋይስ፣ ሰላሳ ሁለት በትሪፕል ሄደ ሄደ። ግላ ባትርቀቁ የምትባሉ ሰው አውቃችሁ ነው። ልቀቁ በቃ ዝም ብላችሁ ልቀቁ። ሲደክማችሁ ትወጣላችሁ። ወይኔ ወይኔ! ኤምጄ ኤምጄ! ያንተ አባትነት እኮ ይለይብኛል። ታቃለክ አይደለ? እሙ እሙ፣ ዛሬ ምን ነው ምን ነው እሙዬ? ተኝተሻል። ተኝተሽ ነው የሰጠሽኝ፣ ውዴ ተኝተሽ ነው የሚሆነው። አንተ ስማ፣ አዝናለው ዮናታ። ጨዋታው ክሽፍ ሊከሽፍ ነው፣ ውድቅ ሊሆን ነው። ጨዋታ ውድቅ ሊሆን ነው። ስልክ አታንሳ፣ አትል አትደውል፣ ካልደውል በቃ ካልደወልኩኝ አይነት ጋይስ፣ ቁጥር ነው የሆነ ነገር ተአምር የምፈጠረው። አትልቀቅ። አማሚን አደውል እሺ፣ በቃ

ሰራቴ ግላቡ ምን ይሰራል? አይዘረዘር። ዘርዝሪው ዲቦራ ሰላሳውን ግላብ ዘርዝሪው። ቱና ቱና አትሰማም አይደል? ትናንትና ነገርኩ፣ ዛሬ አትሰማም። ግላብ ዝምብላችሁ አትስቱኝ። ንዲ ሊያሳብዱ ነው። እንዲ፣ ጋይስ፣ ግላቡ እንጠቀመው። ዲቦራ ዘርዝሪው፣ ውዴ፣ ዘርዝሪው። አንቺ ሴት እየወየ ዘርዝሪው። ዲቦራ ሰላሳ ግላብ አለ ዘርዝሪው፣ ውዴ። በኮይን ይዘረዘራል እኮ ዘርዝሪው። ግላቡን እንጠቀም ጋይስ፣ ግላቡን እንጠቀም፣ ግላቡን እንጠቀም ዋን ዋ ዋን ዋ እኔ ልጃችሁን እሺ። ሰራሳ ግላብ እንደው ምን ይሰራልኛል? ዲቦራ ግላብ ምን ይሰራልኛል ጓደኛዬ? አይዘረዘር አይመነዘር፣ እስኮር አይሆን ግላብ። ሰራሳ ላይ ዲቦራ ትሰጠኛለች። ሰራሳ ላይ ዲቦራ ግላብ ትሰጠኛለች። ማለቴ እህቴ የዱባዩ ሽቅርቅሯ፣ ባለሀብቷ፣ የዱባዋ ዲያስፖራ፣ የዱባዩዋ መዳም ግላብ ሰላሳ ላይ ትሰጠኛለች። ማናችሁን ግላብ እንዳሰጡኝ ግላብ የሰጠኝ ሰው እቦልከዋለሁ በመልካምነት በምንም ሳንጨቃጭቅ ብሎ ካርጌ ገላግለዋለሁ። እህቴ እህቴ እህቴ ብለድ ማይ ብለድ ሲስተር ዲቦራ ሰላሳ ላይ ግላቡን ድራፕ ታደርጓለች። ሌሎቻችሁ አትነካኩ፣ እሷ ይዘዋለሁ ብላለች። ሰላሳ ላይ አትስቱ፣ ግላብ አትስቱ። እሷን ተማሚ እንዳሰጡ የላትም እንዴ ምንድነ ቺታሪያ ሴትዮ የምቀባጥረው

ለቃቃሚ ጠብቀኝ። አንቺ ለቃቃሚ አንድ ልብ ሰጠችኝ። አንቺ ለቃቃሚ ቃንዴ ማርያም ነፍሴ ተንጠለጠለ። በስመ አብ ወመንፈስ ቅዱስ። ስኳር የሚተነሳው ያሬድ ሰላም ሀያ ሁለት ሺ እንደ ገባው ሶስት ሺ ነው የምትታዩ ሀያ ሁለት ሺ በዲቦራ ነው እንደ ገባውት ስንት ልብ ሰጥታኝ ነው። አይቆምም እራቁሚ በመድኃኒዓለም ውዶቼ ቆይ ማርያምን ልቤን አፈነኝ። ጌታ ምስክሬ ነው፣ ልቤን አፈነኝ። ቆይ በስመ አብ ወወልድ ወመንፈስ ቅዱስ ውዶቼ። አንተ አንተ ነው አንተ ነው ቅጣት ተቀጣልኝ

ዲቦራ አድሜ ለእኔ አንቺ ውሻ ብላ ጽፍልኝ፣ ያለ በውስጥ ስንትን የሰጠችኝ ውዶቼ፣ ስንትን የሰጠችኝ ጋይ፣ ስንትን የሰጠችኝ ስንትን የሰጠችኝ ውዶቼ፣ ስንትን የሰጠችኝ ነገሩኝ። በማርያም እድሜ ለእኔ አንቺ ውሻ አለች። እሽ ውሃ ጠጣለሁ። ቆይ አንዴ ጋይስ፣ አንዴ ላሸንፍ። ይህን ሊሆና በሁለተኛ ሄዳል። ውዶቼ ቤስት ኦፍ ትሪ ነው ብሏል። ላስት ቤስት ኦፍ ትሪ ነው ብሏል። ኧረ ተው፣ ላስት ነው ጋይስ፣ ላስት ነው ጋይስ፣ ላስት ነው ውዶቼ፣ ላስት ነው። ተከባብረን አስከብረን እንውጣ፣ ላስት ነው ላስት ነው ውዶቼ ላስት ነው ላስት ነው ውዶቼ ስሞትላችሁ፣ ስሞትላችሁ ውዶቼ ላስት ነው። እሺ ላስት ነው። ቋንዲ ለመድኃኒዓለም ልደውልልን፣ ለፈጣሪ እስኪ ቪአይፒ ሄጄ ልጸልኝ። ሰው የለም ጋይስ ቪአይፒ ሄጄ ልጸልኝ። ጌታ አምላክ ወይ አንተ ምን ይሳናል፣ አንተ ምን ይሳናል። እስኮሬ ሙሴ ባህሩን ሁለት ቦታ ስንጥቅ አርጎ እንደከፈለው የኔንም እስኮር ስንጥቅ አርገ ከፍለት ለያየል ለያይን ሙሴ ባህሩ እንደከፈለው የኔንም ስኮር ክፈለው። ለያይን መድኃኒዓለምዬ ልዩነቱን አሳየው፣ አሳየው። ሙሴ እንደከፈለው ባህሩ ልክፍልፍል አድርገን መድኃኒዓለም ቤቴ ግባ፣ ቤቴ ግባ። አንተ አትምጣ፣ አንተ ይደክምሃል። ሰው ላክልኝ። ዘጠኝ አበባ ጋይስ፣ የመጨረሻችን ነው። ዘጠኝ አበባ ሰው ላክልኝ፣ ሰው ላክልኝ መድኃኒዓለምዬ አንተ ባትመጣ፣ አንተ ማ ይደክምሃል፣ አንተ ማ ይደክምሃል፣ አንተ ማ ይደክምሃል። ለምን ቆርጦ ምን ቆርጦ፣ ግላብ ልቀቂ፣ ግላብ ልቀቂ፣ ግላብ ልቀቂ፣ ግላብ ልቀቂ መሲ ግራብ ልቀቂ፣ ጋይስ ትሽፕለው ትሽፕለው። የመጨረሻ ነው የመጨረሻ ነው የምንጫወተው ትሽፕሉን የጁስ የጁስ የሚመች ቦታ ነው የመጣው። አስተማማኝ ቦታ ቤታዮ ቤት። ትክክለኛ በቂቤ ማሳጅ የምትደረግበት ወይ ባጭሽ የምትታጠንበት ቡና፣ ሻይ፣ ኩኪ የሚሰጥበት ቤት ቤታዮ ብቸኛዋ ጥርት። ጽድት ያለ ነው ቤታችን፣ ጽድት ያለ ነው ቤታችን ሁላችሁም። ኮኮስ ቅባት ለሱ ቂቤ አይሆንም ጋይስ፣ ቂቤ አይሆንም ለወንድ ልጅ ቂቤ አይሆንም። ትተናል ቂቤ። ኮኮስ ቅባት ብድግ አርጋችሁ ቁጭ። አናቱ ላይ ብድግ አርጋችሁ ቁጭ። ነይ ያሬድ ቁጭ ለፌቪጌ ቂቤውን ዛቄ ገበታ ቅቤ ቁጭ አናታቸው ራስ ሲበላቸው ዶቼ ተንከባኩን። አስተማማኝ ምርጥ ቤት ነው የመጣው። ያሬድ ምርጥ ቤት ቤታዮ ቤት በረከት ያለበት አሁን ከዚህ ስትወጣ ማለት የሰጠው ተሸክመ ነው የምትወጣ በረከት አለበት። ለእግዚአብሔር ተናገርኩ። አያችሁ አያችሁ ጋይስ ለፈጣሪ ወደ ላ አይታ ማስር አንተ አትምጣ ሰው ላክልኝ ስለው በያሬ በፌቪ ተመስሎ ከቻለማ ፈጣሪው ራሱ እንዲህ አላልኩ እሱ እሱ በረከቱን ይዞ አይታችኋል። ያሬድ እንዲህ እየተሸከመ ነው በረከቱን ይዞ የመጣ እየተሸከመ ላይ ወጣ፣ ላይ መጣው ጋይስ፣ ላይ ወጣ፣ ያሬድ ላይ ወጣ። ፎከስ ላርግ ሳቱ እስኪ ደር ሀያ አምስት ላይ መሲ ግላፍ ትለቅ ማጂክ ሚስት፣ ሸፍኑልኝ፣ ደመናውን ሸፍኑልኝ ውድዎቼ። ምን ይታወቃል ይሄ ጥላቢስ ነገር ይመስል ሽው እያለ ነው የሚመጣው። ለፈጣሪ ወይ አንተ ያዝከውን ማንም አይለቀውም አንተ እንደያዝከው በዛው ተያይዞ እንቀርግ፣ አስቀምጥልኝ። እንደ ሙሴ እንዳልኩክ ሙሴ እንደከፈለው ስኮሪን ክፈልልኝ። እሱ ነው የምነግረው። እኔማ ማን ጋር እደውላለሁ? ማን ምደውል? በሰው ተመስለናል። አሁንም የሆነ ሰው ይመጣል፣ ውስጤ እየታወቀ ነው። ግላቡን እንጠቀመው። በሰው ተመሰል፣ ፈጣሪ በሰው ተመሰል። አንተ እንዳትመጣ፣ አንተ ይከብድሃል፣ አንተ ይከብድሃል። ለምን ትለፋብኛለህ? ግላቡን እንጠቀም ጋይዝ፣ ግላቡን እንጠቀም። ማችግሚስ ትንካኩ፣ ሻፍኑ፣ ሻፍኑ፣ መታ መታ ወደ ተመሰለ ሱ እንዴ ማ ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ ነው ጋይስ ባህሩን ሰንጥቀው ብዬ ነው። ወደ ቀኝ ሳልል ወደ ግራ ሳልል ባህሩን ሰንጥቀው ብዬ፣ እግዚአብሔር ተስ አምላክ፣ አንተ አትሳሳትም፣ ግን እኔ ነኝ የተሳሳትኩት። ባህሩን ሰንጥቀው አልኩት፣ ወዴት እንደሚሰነጥቀው ግን አልነገርኩትም። ችግሩ የኔ ነው ጋይስ፣ ችግሩ የኔ ነው።

አይሁን ይሁን ያሬ ብዬ አዲሱ አባቴ እከብከብ ብልሃለኝ ጌታ ሞክርሃል። ምዴ ጥረት አርጋችኋል። ጥረት የሺ ጣራችሁ እኮ ጣራችሁ እኔ ነኝ። ተሳሳትኩኝ አብዲ ማለት አላይ ውፍቅ ያልኩት ነው። አብዲ ማለት እሱ ነው፣ የልጅነቴ አሳዳጌ እኔን ሰው ያደረገኝ። እኔ እዚህ ለመቀመጥ ሰው ያደረገኝ አብዲ ነው። አሁን ወዬ አቤት፣ አቤት፣ አቤት ለፈጣሪ ምን ብዬ ጸልዬ እንዳሸነፍ ታውቃለን? ሙሴ ባህሩን እንደከፈለው ለሁለት እስኮሬን ከፍለ ሰንጥቀው ስለው፣ ለማን እንደሆነ አልነገርኩትኝም። እስኮሩ ሲሰነጥቀው ወደ እኔ አላልኩትኝም። ፈጣሪ አይሳሳትም፣ ግን ለአንተ ሰንጥቆ ሰጠ። ለአንተ ነው የፈለገው እንዳይመስልሽ፣ እንዳይመስልሽ። እኔ ደግሞ የሚጸል ይመስልሽ፣ ጌታ ሆይ ምናፍቀው የሚናፍቀኝ አንድ ሰው አለ፣ እሱን ላክልኝ አልኩት። ገብታለ ሲገባ አባ ስለው አብዲ፣ ማለት የልጅነቴ እኔ እዚህ ላይ የመቀመጤ ምክንያት አብዲ አለው። ፍቅ ያልኩት ሰው አብዲ እሱ ነው። ሞገሴ ክብሬ ሊደግ ቆይ ትሪፍለው ልሞክረው አንዴ ቆይ፣ እስኪ አይ አይደለም፣ ይሁን በእንስሳት ንጸዲ ግላብ እያዘጋጃችሁ ግን እንዳሰጡኝ ጌታ አምላክ፣ ወይ ቅድም ተሳስቼ ነው ሙሴ ባህሩን ለሁለት ይሰንጥቀው ብዬ። ያሬድም በያሪ ተመስለ በኤምጄ ተመስሏል። ይሁን ፈጣሪ ሰው ልከልኛል። ግን ባህሩን ስትሰለጥቀው በደንብ ግምት ሳርገ ለእኔ ሰንጥቀው መድኃኒዓለም፣ እንደዚህ ካልሆነ አይሆንም። ባህሩ ሁለት ቦታ ስሰነጥቅ ግማሽ በግማሽ ወደ እኔ አድርገው እንቅጥጣቢ ወደሱ ወደ ጣልለት መድኃኒዓለም። እኔ ክፉም ሰው አይደለውም፣ ክፉ አይደለውም። እኔ ሁሉንም ለእኔ አድርገው አልልም፣ ግን ፈጣሪ፣ እንቅጥጣቢ ለሱ ግማሽ በግማሽ ወደ እኔ ጣልልኝ። አልቻልኩትም፣ ይሄ ሰው አራት ሺ ገባ። አልቻልኩትም። ይሄ እኮ ላይኔ እየተደረገብኝ የተፈጸመብኝ ያለው እኮ ነገር እኮ አግባብ እኮ አይደለም። በሴትነቴ እየተጠቃው ነው። ሴትናት እናትህም ሴት ናት፣ ሴት ናት፣ እናትህም ሴት ናት። እየተጠቃሁ እኮ ነው በሴትነት። ያለው ማንም ሊያይልኝ አልቻለም፣ ማንም ይሄን ሊከታተለው አልቻለም። በሴትነት እየተጠቃሁ ነው ያለሁት። ሁላችሁም ፍትህ ጠይቁ። ይሄ ሰውዬ ዋን ዚሮ ይሄን ካላሸነፉት አለቀልኝ፣ አለቀ፣ እንደ መጨረሻ ነው። ጌታ ወይ ይኸው ቪአይፒ ነው የፈለጉት፣ ሰጥቻለሁ፣ ጨርሻለሁ። ከእሱ ጋር ነው ንግግሬ፣ አለቀ። ስሙኝ መሲ ማ እንዳትሰጡኝ፣ ያው አማርኛ እንዳትሰጡኝ፣ በአማርኛ ዘጠኝ አበባ አትሰጡኝ፣ ግላብ እንዳትሰጡኝ። እኔ ስላችሁ ግላብ ያለው ሰው እኮ ኮመንት ጻፉ ግላብ አለኝ እሺ። ቱና፣ እኔ ቱና ልቀቅ ስል ብቻ ልቀቅ። በጉልበታ አምላክ፣ አንተ ሰውዬ፣ ቱና ልቀቃ፣ አሁን ግላቡን ልቀቅ። ቱና፣ ከዛ ዶና ትልቀቁ። አበባ አትስጡ፣ አበባ አትስጡ፣ አበባ አትስጡ፣ አበባ አትስጡ። ሰኒ፣ በአበባ አትስጪው፣ አትስጡ አበባ። ቱና ልቀቅ። እሱን አልቀቀው ጋይስ ደብሉ እንጠቀም ደብሉ እንጠቀም ጋይስ ደብሉ እንጠቀም ደብሉ እንጠቀም ደብሉ እንጠቀም ደብሉ እንጠቀም እንዴ እኔ ከፈጣሪ ጋር እሱ ከስልክ ጋር ውድድራችን እኮ እንዴት አይነት ነገር ነው እኮ ጋይስ እንዴ ለሱ ነው እንዴ ጸሎቴ ሁሉ እየሄደ ያለው ጋይስ ደብሉ እንጠቀም ደብሉ ሳያልቅ ደብሉ ሳያልቅ ደብሉ ሳያልቅ የመጨረሻዬ ነው ጋይስ የመጨረሻዬ ነው ኤምጄ ውይ ውይ ውይ ውይ ውይ ተመሰልክ ጋይስ ተመሰለ ፈጣሪ ተመሰለ በየምጄ ተመሰለ በኤፍየ በኤፍየ ተመሰለ በኤፍየ ተመሰለ ነው